አቤት! ሰላም ነው። ሰላም ነው። ሰላም። ማን ፈልገህ? አይ፣ እኔ የቢዝነስ አማካሪውን ፈልጌ ነበር የመጣሁት አቶ ሳሙኤል እኔ አንተ ነህ? ይቅርታ፣ ስትታይ ግን አንተ ይሄ ማለት በር ላይ የሚቆሙት ፈረው ድፈረው ጥበቃ መሰልከኝ እያልከኝ ነው አይደለ? አይ ጥሩ፣ ችግር የለውም ለእኔማ። አማካሪውም እንግዳ ተቀባዩም ጸሐፊውም አንተ ነህ? አዎ እኔ ነኝ። ምን ነው ችግር አለ እንዴ? አይ እሱማ ለእኔ ችግር የለውም። ያው እንግዲህ አንድ ቢዝነስ ሲቋቋም ከራስ አልፎ ለሌሎች ሰራተኞችም የስራ እድል መፍጠር አንዱ እቅዱ ነው ብዬ ነው። አንተ ደግሞ የቢዝነስ አማካሪነት አውቀዋለ አይነበርኝ ስራ ስለ ሲቀዘቅስ ጊዜ ተባሩ ነው እንጂ ጸሐፊም፣ እንግዳ ተቀባይም ለየብቻ ነበሩ። ለመሆኑ ግን ቢዝነስ በማማከርና እንደገና ደግሞ እንደዚህ ስራ ሲቀዘቅስ ሰራተኞችን በማባረር የስንት ዓመት የስራ ልምድ አለ? ለምድሀላ በደንብ ግን እንደው ሳይህ እን ከእናትህ ማህፀን ጀምሮ ነው እንዲህ ስታማክር የነበረው። እንዲህ ሳይህ አንተ ራሱ እኮ ገና ሰላሳ ዓመት የሞላህ አትመስልም። ምነው ቁጥሩ በዛ እ አስቴት ላረግድህም እችላለሁ። አልገባኝም። እኔ ምን ያንተ ልምድ ኬንያ ነው እንዲያሰራው አስተያየት አርግላለሁ ምትለኝ? አይ እኔ ቡሩንዲ ነው የተማርኩት። ለነገሩ እንኳን የስራ ልምዱን እንዳንተ አይነቱን ራሱ ሰውየውን ራሱ ለመስራት ላይ ፈረንጆቹ እኮ ሙከራ ላይ ናቸው። እውነት ነው ምን ምን ምን ምን እንዳንተ አይነት ነው ያልከው? አይ አይ እንትዛ ለማለት አይደለም፣ እንዳንተ አይነቱን በትምህርት አድርገው ለመስራት እየሞከሩ ነው ለማለት ነው። ይቅርታ። እነሱ ማፈጣን ናቸው እንግዲህ ያው ማስታወቂያችሁን አይቼ ነው የመጣሁት። ማስታወቂያችሁን ሳየው እናንተ ላይ እንግዲህ ጥቂት እምነትም ቢሆን እንዳሳድር አድርጎኛል፣ እና ለዛ ነበር የመጣሁት። ማስታወቂያችን በጣም ያምራል፣ አደላ? በነገራችን ላይ ሞዴሏ እኔ ሳትወደኝ አልቀርም። ይቅርታ ግን እኔ እንዲሁም ከማስታወቂያ ያልወደድኩት ሞዴሏን ነው። ለምን መሰለህ? እኔ ጋር ብዙ ሞዴሎች አሉ በጣም የሚያማምሩ፣ ከተማውን እልል ያስባሉ ሞዴሎች አሉ፣ እና እንደውም ከእኔ ካሉት ብትጠቀም ይሻል ነበር ባይ ነኝ። በጣም ጥሩ። እንደዛ ከሆነማ አብረን እንሰራለን። በዚሁ የስራ እድል አመቻች ያለኝ ማለት ነው። አየህ፣ አየህ ያለኝን ጭንቅላት እዚሁ የስራ እድል ፈጠርኩ። አሁን የአእምሮ ይሄንን ህዝብ ማማከር ያንስበታል። እንደውም ማስታወቂያው መስተካከል አለበት አደለ? ምን ብለህ ነው የምታስተካክለው? የማማከር ስራ ብቻ ሳይሆን የስራ እድልም እንፈጥራለን ብለን ይህ ሰውዬ ዚሁኑ ስራ የሚፈጥርብኝ ላይ ላይ። እኔ የምልህ ግን ወንድሜ ማለት ይሄንን የቢዝነስ ማማከር ስልጠና ስትወስድ ማን ነው ስትገዛው ጊዜ ትልቅ ነገር እንደሆነ አታውቅም። እንደ ቆይ እዚሁ ተቀምጠህ ድንገት በሰማው ነገር ስራ መትፈጥረው ምን እናድርግ። የዚህ ዘመን መምህሩ እኮ እውቀቱን ጨርሶ የሚሰጥ የለም። እንደው እባክህ ካላስቸገርኩህ የጊዜን ትልቅ ዋጋ ልታስተምር እንችላለን። ጭራሽ እኔ ላማክርህ አንተ እንድታማክርህ ይመጥችል። እኔ እኮ ስንት ጉድ እኮ የመጣሁት የነበረው። ባይሆን ስለ ቢዝነስ አማክረህ እኮ አስቴት አደረግልሃለሁ። ሁለሺ ትከፍላለህ እንዴ አዎ፣ ችግር የለውም እነግርሃለሁ። ለሺ ትከፍላለህ። ይሄ ደግሞ እናማክራለን ምናም ብለ ጻፍከሆን ታነሳና አማክሩኝ ብለ ትቀይረዋለህ። አረ ማስታወቂያውንማ ትንሽ አልሸቀልበት አላነሱ። በዛ ላይ ስለ ቢዝነስ ያማከርኩት ልጅ ነው ማስታወቂያውን ይሰራል። ኦ የዘራሃውን ነው ያጨድከው። ልክ እንደ ሞቲቬሽናሎቹ ማለት ነው። ያነቃቁህና ከነቃቋቸው በኋላ ደግሞ ነቅተናል ብለው ደግሞ ምስክርነት ይሰጣሉ። አዎ በደንብ ገብተዋል። ታዲያ ያለ እውቀት አማክራለሁ ብለህ የወሰድከውን ገንዘብ እጥፍ አድርጎ ተቀበልህ አይደል? ምን አልከኝ? ምን አልከኝ? አይ ቶቶ፣ እሱ ሳይሆን ዋናው እኔ የመጣሁበት ወዳጄ፣ እኔ አሁን በምን አይነት ቢዝነስ ላይ ብሰማራ ነው ጥሩ ገንዘብ የማገኘው ጥሩ ገበያ የማገኘው የሚለውን እንድታማክረኝ ነው። እንግዲህ ቢዝነሱን ከመጀመርህ በፊት ማስታወቂያ ማሰራት ይኖርብሃል። እየተፈራረቃችሁ ነት በሉኝ ነው እኔ በባህሪዬ ይሄን መስራት አለብህ ያንን መስራት አለብህ ብዬ ሰው አስገድጄ አላውቅም። እንዴ ታዲያ ምኑ ነው የምታማክረኝ? ያው ከኢንተርኔት የተለያዩ ስራዎች አወርድና ስቴዲ አስተርጉሜ ለደንበኞቼ በእነዛ ስራዎች እንዲሰማሩ እነግርሃለሁ። በጣም አይደል እንደ የምትደክምልን ጎግል ትራንስሌት እያደረግህ እያመጣህ። እሺ፣ እሺ፣ ቆይ አንተ አሁን ዳውንሎድ ካደረግካቸው ነገሮች ውስጥ ማለት ነው የትኛውን ስራ እንድትሰራ ነው የምታማክረኝ? ሱቅ፣ ፊልም፣ እንጀራ ወይም ጀብሎ አዋጭ ስራ ናቸው ብዬ ነው ማምነው። ጀብሎ ነው ያልከኝ? አው የሚገርምህ ጀብሎ ወደኛ ሀገር አስተርጉቤ ለማምጣት ብዙ ጥሪ ያለ። በእርግጥ ጎረቤት ካለው ምቀኝ ጋ እኔ ጀመርኩት እኔ የጀመርኩት ጠብላይ ነው ያለ። በጣም ይገርማል። ይህንን ለመናገር ግን ቢሮ መክፈት አይጠበቅብህም ነበር። ቢሮ ሳልከፍት እየዞርኩ መስራት ይችል ነበር። ግን ያው ደንበኞቼ እንዲያምኑኝ ስለፈለግኩ። አልገባህም እንዴ ለራስህ ደንበኛን ሊያሳምን የሚገባው እኮ ስራ ነው እንጂ እኮ ቢሮ አይደለም ለማንኛውም ከላይ በጠቀስኩል ስራዎች ውስጥ በአንዱ ሊሳካልህ ስለሚችል ሁሉንም ሞክራቸው እንዴ በአንዱ ስራ ይሳካልሃል ማ ድሮ ስላይሳካልኝ ነው እንዴ በአንዱ ማልፍልኛል ምን አይነት ሆነ እኔ ከአንተ ጋር ጠፋሁትን ጊዜ እኔ ቁጭ የጎግል ላይ ራሱ ሰርች ባደርግ ኖሮ ከዚ የተሻለ ምክር አገኛለሁ በወላይ መክፈል ይቆጨኝ ይህም ሀሳብ የመጣልህ እኮ እኔ ቢሮ ከመጣ በኋላ እሱንም አትርሳ ብሬ መልስልኝ እንዴ ገንዘብ በኦንላይን የተከፈለ አይመለስም። የተከፈለ አይመለስም ማለት አሁን እንዳማከረኝ ሰው ወደፊት ስራ ሰርቼ በሆነ ስራ ቢቃናልኝ እኔ አማክር የሆነ ስልትል ነው። አዎ ዋይ ዶንት እና ብሬን አትመልስም? አይ የተከፈለ አይመለስም። ጊዜን እዚህ ማጥፋቴ በጣም ነው የሚቆጨ። በጣም የምታሳዝን ሰሆነ። ምን ነው እየወጣ ነው ግን? አይ እየገባው ነው እንዴ? እስኪ አንድ ደቂቃ የሚያስቀምጠኝን አንድ ደህና ነገር ንገረኝ። ምን አለ? ይኸው ኪራይ ሳይከፍል ሁለተኛው ወር ይመጣል። ይሄ በቂ ምክንያት አይሆንም። ምን አገባኝ እኔ ስለአንተ ቤት ኪራይ፣ እኔ ራሴ ቤት ኪራይ ም ስንት ነገር አለ። አጭበርባሪ ይ ራሴ ቤት ኪራይ ይላል። እሻ አስር ሺህ ብር አበድለኝ። ክፉ ምን እንደሚሻል እኮ